ለሰው ታዝናለች፣ እንዳያችሁት አይዞሽ፣ በቃ እንግዲህ የታመመውንም የሄድሽ ልጅ ላ አክስቴ ልጅ ብላለች፣ ፈጣሪ ማርልሽ ቤተሰብንም ብላታለች፣ እሷም አሜን ብላለች ማለት ነው። እና እዚህ ጋር ግን እሷ በጣም እንትና ማናት፣ ቤቲ ናት ያበሳጨቻት፣ ጽና አንድነትም ማለት ነው። ሆኖም ግን ብጽናት ምንም ነገር ክፉ ቢደረግባትም፣ ያው በሰው ላይ ክፉ አታረግም ማለት ነው። እንግዲህ ቤቲ ቀጥ ብላ እቤት ድረስ መታለች። ኪራም እንግዲህ አንቺ ምን ልትሰሪ ነው ቤት የመጣሽው? አንቺ ደብል እብድ ቀውስ፣ ከዚህ ቤት ቀጥ ብለሽ ውጪ፣ ሚስቴ ሰዓት መጣ ብሏታል። እሷም ተው እንጂ ተው ባክክ ብላ በጣም አሹፋ ነበረ። እንግዲህ ታልወጣሽ ገድዬሽ እጅን ለመንግስት ነው የምሰጠው ብሎ ሲላትም አይደል ፈራ ፈራ ብላ እንደውም በጣም እየተውረገረገች ነው የተናገረችው ማለት ነው። እንግዲህ በዛ ጋር አንድ ጥፊ አጭሏታል ማለት ነው። ቤቲን በመማታቷ ደግሞ እኔ በጣም ደስ ብሎኛል። እንደ ሁለት አድርጎ ቢደግማት ነበረ ያልኩት፣ ያው አንድ ተመቷል። እንግዲህ ሴት ላይ እጅ አይነሳም ሴት ልጅ ላይ ማለት ነው። እና ያው ይሄ ድራማ ቢሆንም በጣም የቤቲ ገጸ ባህሪ በእውነት ያስጠላል ማለት ነው። በጣም እንግዲህ አንድ ነገር እንትን ታላሉት ያው እንትን አይዝም ይታወቃልና፣ ቢሆንም በጣም ደግሞ ንግግሯ ለከት የሌለው ነው ቤቲ ማለት ነው። ለማንኛውም እኛ ያው ድራማውን የምናየው ጽናት ጽናት ነው። እኔ በጣም የማየው በጉጉት ማለት ነው። እና ጽናት እንደገና ደግሞ ምሩም አለች በቃ ረጋ ብላ የምትናገረው ማለት ነው። እኔ እዚህ ጋር በጣም እያሳዘነኝ ያለው የጽናት መጎዳት መሰበር፣ አንዴ ተሰበረች፣ ሁለቴም ተሰበረች። እንንጃ ምን እንደሚያጽናናት አላቅም ማለት ነው። እንግዲህ አባቷንና ኪራን ማጣት እንደሌለባት ነግራው ነበረ። ኪራም ደግሞ ምንም ነገር ቢመጣ እንደማይተዋት እሷ አንተ ሰልች ተክኛል ሂድልኝ እስከምትላ እስከምትለው እንደማይተዋት ነበረ ቃል ገባላት። እንግዲህ አስቡት፣ ቤቲ ምን አድርጋው ነው ምን ብታረገው ነው በአንድ የሄደው ቀይር ብሎ ቤቲ እዛ ቤት እንደምትኖር እንግዲህ ተናግሮ ምንም አይነት መልስ ሳይመልስ ውልቅ ብሎ የሄደው ማለት ነው። ኪራ እንግዲህ አስቡት። ጽናትም ተረርተዋለች። ኪራ እንግዲህ ባይናገርም ፊቱ ላይ ያነበብኩት በእኔ ልብ መሰበርና በእኔ መከፋት ቤቲ ስለመጣች በአፉ ባይናገርም ፊቱ ላይ አንብቤበታለሁ ብላለች ማለት ነው። አሁን ላይ እየተረዳችው ይመስለኛል። እንግዲህ ቤቲ እዛ ቤት በመግባቷ በጣም ደስ ብሏታል። ያው እሷ እዛ ቤት የገባችው ከሱ ፍቅር ኖሯ ሳይሆን እስከ ዛሬ በእድሜዋ፣ በጊዜዋ፣ በቤተሰቧ በቃ ስለቀለደባትና ስላሾፈባት ያንን ነገር እጥፍ አርጋ ለመበቀል ነው የመጣችው ማለት ነው። ጽናት እንግዲህ በጣም አላምንክም ብላው እንትን ባለችበት ሰዓት ነበረ። ወደ ኪራ ተመለሰችው። አሁን ላይ ቤቲ ይመታለች፣ ነገሮች በጣም ተበላሽተዋል። ናሆም እንግዲህ ሴት አክባሪ የዋህ ወንድማችን ነው። አሁን ምን አይታችሁት ከሆነ በጣም ለሴት ያዝናል። እንግዲህ ቤቲ በመምጣቷ በጣም ተናዶ ነበር። አታፍሪም እንዲህ ስትመጪ ብሏታል። እሷም ምንም እንዳልመሰላት ያው ተናግራለች። እንግዲህ ምሩም ነበረች። አንቺ ዓይንሽን በጨዋጥበሽ መጣሽ ብላታለች ማለት ነው። አንቺ ደግሞ ማያገባሽ በሰው ቤት አታውሪ እያለቻት እንግዲህ ሁሉንም እንትን ብላለች ማለት ነው። እዚህ ጋር ኪራም ምንም መናገር አልቻለም። እኔ የቤቲ ፍቅር ሳይሆን በቃ በሽታ ነው ማለት ይቻላልና እሷም አመጣጧን ተናግራለች። እንግዲህ የጽናትን የራቁት ፎቶ በቤቲ እጅ ላይ ገብቷል ማለት ነው። አሁን ኪራ የፈራውና ቤቲ እንድትገባ ወደ ቤት ያረገው እርግጠኛ ነኝ፣ በዛ አሳምነው ነው እቤት ተገባች። እንግዲህ የራቁትን ፎቶ እንደማትወስትባት እቤት አልገባች ግን እንግዲህ በሶሻል ሚዲያ ላይ ይሄን ነገር እንደምትፖስት ተናግራለች ማለት ነው። እና እሱም ይሄን ፍራቻ ይመስለኛል ቤትን ወደ ቤት ያስገባው ይሄንን ነገር እንግዲህ ምን እንደተከሰተ የምታውቀው ጉዳይ የለም። ጽናት ከቤት እንግዲህ ቤት እንድትቀመጥ ያረጋው ኪራ በዚህ ሰበብ ይመስለኛል። እንደገና ደግሞ ለምሩ አደራ ሰጥቷታል። አደራ ጽናትን ብሎ ሲላት፣ ምን ነው አንተ የት ልትል ነው? ጽናትን ልታዋት ነው? እንዲህ እኔ ኪራ ተተወኝ ምን እንደመሆን አላቅም ብላይ ነበረ። ለምንድን ነው ልቧን የምትሰብረው? ስንቴ ተስበት ስንቴ ልትሰብራት ነው ብላ ብላዋለች። እንግዲህ ኪራ በቃ አንቺ ደሞ የባሰ ብስቴን አትቀስቅሽብኝ ብሎ እንግዲህ ጥሏት ሄዷል ማለት ነው ከበረንዳው ላይ ብቻ። የጽናትን ታጋሽነት ሳናደንቀው አናልፍም። ቤቲ አሁን ላይ በጣም እንግዲህ እባብ ሆናን የመጣችው ማለት ነው። እና ያው እባብ ሲናድፍ እንጂ ጌት እንደመጣ አይታወቅም ማለት ነው። ስለዚህ ቤትዬ እንደው ትንሽ ማለት ነው ትንሽ ለምንድን ነው የሰው ርኅራኄ የሌለሽ ማለት ነው? ለቃላቶችሽ ቢሆን በጣም አጸያፊ አጸያፊ ቃላት ወይ ነው የምትናገሪው አብሶ የቤት ሰራተኛ ሆነው ሲሰሩ እኔ እንጃ ንቀትሽ ንቀት አይደለም ማለት ነው። እና ይሄ ነገር አግባብ አይደለም ብዬ ነው እኔ የማስበው በእውነት እና ብቻ። ስለ ጽናት እንግዲህ ሁላችንም ተጨንቀናል። ቀጣዩ ክፍል ምን እንደሚሆን ምን እንደሚከሰት አናውቅም ማለት ነው። ቤቲ በዚሁ ትቀጥል ይሆን ወይንስ ጽናትን ይቅርታ ጠይቁ አሁንም ጽናት ፍቅሯን አጣጥማ ሽማግሌ ተልኮ አብረው ይኖር ይሆን ማለት ነው። እና ብቻ እኔ ዛሬም የጽናት ልብ መሰበሩ ያሳዝነኛል ያሳዝነኛል ማለት ነው። ጽናት የዋህ ናት፣ ምንም አታውቅም። ብቻ ከባድ ነው ምን እየተካሄደ እንደሆነ ማለት እፈልጋለሁ። ለማንኛውም እንግዲህ ቀጣዩ ክፍል ቤቲ እንዳሰበችው ኪራን እግሩን ታሳጥበው ይሆን እግሬን ነው ማስለሰክ ብለዋለች ማለት ነው ሀሳቧ ይሳካ ይሆን ወይንስ ለመበቀል እንደመጣች በቀሏን ትወጣለች ጽናት ልቧ እንደተሰበረ ይቀር ይሆን ያሰበችውን አረብ ሀገር ሲሄዳ